የዛሬ 23፣ 24 ዓመት ገደማ አጋጣሚ እዚህ ጎንደር ነበርኩ። ይሄ ቦታ አዳራሽ አልነበረም። የእኛ መኖሪያ ቤት እዚህ አካባቢ ነበር። በጣም የሚገርማችሁ ጎንደር ኢትዮጵያ ሆቴል፣ ፎገራ፣ ጎሃ፣ ቋራ ትላልቅ ሆቴሎች ነበሩት። እንዲሁም የገበያ ማዕከሉም ትንሽ በጊዜው ሞደርን የሚባል ነበር። እና ከዚህ ወደ ሩዋንዳ ዘመቱ። ያኔ ሩዋንዳ 1994 ግጭት ነበርና ሩዋንዳ ሲዘምት ኪጋሊ ገጠር ነበረች። ከጎንደር አንጻር አይወዳደሩም። ኪጋሊ እና ጎንደር በፍጹም አይወዳደሩም። ግን ኪጋሊ ባለፉት ሀያ ዓመታት ፕሬዝዳንቷ ማህበረሰብ አቀፍ እንቅስቃሴ ያደርግ ነበር። ካጋሜ በወር መጨረሻ ቅዳሜ በየወሩ ህዝብ ጋር ወጥቶ ከተማ ያጸዳል፣ የሚገነባል ላይብረሪ ካለ አብሮ ይገነባል፣ የሚሰራ ስራ ካለ ይሳተፋል። መሪው ከትናንትና ወዲያ ጠቅላይ ሚኒስትር ሃይለማርያም አንድ ኪጋሊ ላይ ያለ ግንባታ ተሳትፈዋል። ሰምታችሁ ከሆነ የግንባታ ቀን ላይ ነው የዋሉት። ማንም እንግዳ ቢመጣ መሳተፍ ስላለበት ተሳትፈዋል። ይሄ ስለሆነ አሁን ኪጋሊና ጎንደር ሳይሆን ኪጋሊና አዲስ አበባን ልናወጣደር አንችልም። ለምሳሌ ይህም ፕሮግራም ያዘጋጃቸው ሰዎች የፕሮግራሙ መጨረሻ አንድ ቀን ሲቀረው ሁሉም ታዳሚ ዶክተር አምባቸውን ጨምሮ ጠዋት 12 ሰዓት ተነስቶ ጎንደርን ሳያጸዳ ከሄደ መቶ ገንዘብ አፍስሶ ሊሆን ይችላል ድግስ ደግሶ ሊሆን ይችላል ግን አንድ ነገር አስተምሮ አልሄደም ይቀጥልና የጎንደር ዩኒቨርሲቲ 50 ሺህ ማህበረሰብ 45 ሺህ ማህበረሰብ ያለው በወር አንድ ቀን አንድ እሁድ ጠዋት ለአንድ ሰዓት ለሁለት ሰዓት ተከፋፍሎ ጎንደር ማጽዳት 50 ሺህ ሁለት ሁለት ሶስት ሶስት ዛፍ መትከል ቢለምድ ብዙ ገንዘብ የማይመልሰው ስራ ይሰራል ስራ ብቻ ደግሞ አይደለም ሰው ጎንደርን ይወዳል፣ ጎንደር ዩኒቨርሲቲውን ይወዳል። ተቋሙ ትርፍ ይሆናል ማለት ኪሳራ መሆኑ ቀርቶ የጫት የሺሻ መናኸሪያ መሆኑ ቀርቶ ትርፍ ይሆናል፣ ብለሲንግ ይሆናል። በዛ መንገድ ግራጅዌት ያደረገው ሰው ደግሞ አይ ኪው ብቻ ሳይሆን ኢሞሽናል ኢንተሊጀንስ ያለው ይሆናል፣ ማገልገል የገባው ይሆናል። እውነቱን ለመናገር ከረዥም ጊዜ በኋላ ዛሬ ጎንደር ጎንደር መስላ አየኋት። ከረዥም ጊዜ በኋላ ጎንደር ግርማዋ፣ ጎንደር ውበቷ፣ ጎንደር ሳቢነቷ እና በምን መገለጫ እንደሚነገርና እንደሚታየን ጭምር ለማየት የተላገኝ። ከዚህ ቀደም የቤተ መንግሥት እንደዚህ ያለ ወክ ወይ የለው እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገም ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክ ወይ፣ መብራቶች ላንድስኬፕ ኤስቲቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በምንም መመዘኛ በጣም የሚያኮራ ስራ ነው። ታችን የጥምቀት ባህል አለ። ጥምቀት በኢትዮጵያ ደረጃ በጣም ጎልቶ ከሚከበርባቸው ከተሞች አንዷ ጎንደር ናት። ለብዙ ቱሪስቶች መስህብ ሆና ብዙዎች ሰላም ተሰምቷቸው፣ ደስታ ተሰምቷቸው ልክ ድሮ የነበረው የጎንደር ስፕሪት ተመልሶ ሰዎች መጥተው እንዲያዩ ነው ምኞቴ። እኔ ከሰላሳ ዓመት በፊት በጣም ልጅ ሳለው ጎንደር አካባቢ ለስራ ጉዳይ መጥቼ ነበር እና ጎንደር የትኛውም ሆቴል ተገብቶ ቀይ ወጥ ሲታዘዝ እናቶቹ ከጎን እርጎ ጨምሮ ያመጣሉ። ይህ ትውስታ ነው። ቀይ ወጥ ሲባል በእርግጠኝነት አብሮ እርጎ ይታከላል። ሰውን ውሃ ጠማኝ ስትይ ጠላ ቀርቶ ይሰጥሻል። ያ ነው ጎንደር የሚታወቀው። ያንን ፍቅሩን ያንን ውበቱን ያንን የመስህብ አቅሙን መመለስ የሚያስፈልግ ይመስለኛል። አሁን ከምንጊዜውም በላይ ውበቱ እየተገለጠ ስለሆነ ፍቅሩ ከመጣ ብዙ ቱሪስቶች መሳብ ስለሚችል ቢዝነስ ስለሚሳለጥ ተመልሶ የጎንደርን ብልጽግናና ልማት ማየት የሚቻል ይመስለኛል። በዚሁ የተሳተፉ ሰዎች በሙሉ ኮንትራክተሩን እዚህ ቀን እና ማታ ሚሰሩ ሴትና ወንድ ኢትዮጵያውያን፣ የጎንደር ከተማ ነዋሪዎች በሙሉ ምስጋና ይገባቸዋል። ይሄን የመሰለ ነገር መልሰን መገንባት እንድንችል ያስቻለን የነሱ ቁርጠኝነትና ድጋፍ ስለሆነ ከልብ የመነጨ ምስጋና አቀርባለሁ። ሥራው እንዲቀጥል፣ እንዲጠናከር፣ እንድንበረታ፣ አገራችንን እንድናለማ፣ እንድናበለጽግ መልእክቴን ያስተላልፋለሁ። እጅግ በጣም አመሰግናለሁ።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 የተሳተፋችሁ ሙያተኞች በሙሉ ለዳግም ውልደት፣ ለዳግም መታየት፣ ለዳግም ማሸብረቅ የፋሲል ቅጥረ ግቢ እንኳን በጋራ አደረሰንላችሁ እወዳለሁ። ንግግሬን ከመጀመሪ በፊት ለመላው የጎንደር ከተማ ህዝብ፣ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው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 የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ፋሲል አልታደሰም፣ ፋሲል አልተጠገነም። ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው።